ማን ጀግና ሆኖ ማን ያለፍሽውን አልፎ ነው የሚተችሽ? ስለ አንቺ መጥፎ የሚያወራው ያንን መጥፎ ጊዜሽን ተጋርቷል። ስለ አንቺ ሳቅ መውደድ የሚያወራው ያኔ ከአንቺ ጋር አንብቷል። ብቻሽን ታምሽ ያከምሽውን አንቺነትሽን ዝቅ ለማድረግ ሲሞክሩ አትፍቀጅ። ራስን ማስታመምን እስከሚያውቁት ድረስ ማንም ያለፍሽን አይረዳምና ዝም ብለሽ ሳቂ፣ ከፍ ብለሽ ብረሪ፣ ምክንያቱም ይህ ህይወት ይገባሻል። ማን ጀግና ሆኑ ነው ሄሉዬን ዛሬ ልታሸማቅቋት ልትሰድቧት የምትሞክሩት ማን ሆናችሁ ነው ሰላም ሰላም እንዴናችሁልኝ ውድና የተከበራችሁ የእኔ ቤተሰቦች በያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ ዛሬ ደግሞ ሄሉዬን ይዤላችሁ መጥቻለሁ ሄሉዬ እንግዲህ ከዩትዩብ ከጠፋሽ ትንሽ ሰንበት በት ትብላለች። ከትላንት ወደ አንድ ቻናል ላይ መታ ነበረ። እሱም ደግሞ ቻናልሽን መሸጥ የለብሽም በሚለው ነው ማለት ነው። ሄሉዬ ያው ቻናሏ መሸጥ የለበትም መምጣት አለብሽ። ይሄማ ለጠላት ክፍተትሽን ለጠላት አሳልፈሽ ሰጠሽ ማለት ነው ራሽን። ስለዚህ ወደ ቻናልሽ መመለስ አለብሽ ሄሉዬ። ዛሬ ደግሞ የተወለደችበት ቀን ነው፣ ልደቷ ነው። ሃፒ በርዝዴይ! ረጅም እድሜና ጤና ይስጥሽ። ቀሪ ዘመንሽ ይባረክ። ደስታ በደስታ ሆነሽ ኖሪልን። ምንጊዜም እንዲከፋሽ አንፈልግም። ሴት ነሽ፣ እኛ ደግሞ ከአንቺ ጎን ነን። ሴቶች ከሄሉ ጎን ሆኑ፣ ከሴት ጎን ሆኑ። አትሳደቡ። ያ ማለት አልአዛርን ጠላ ነው ማለት አይደለም። አልአዛርንም እንወዷ። እኔ በበኩሌ እወደዋለሁ። በጣም ጥሩ ልጅ ነው፣ በጣም መልካም ልጅ ነው። ግን ይህን በዚህ ልክ ቢያንስ ለጠላት አሳልፎ መስጠት የለበትም ሄሉን። ምክንያቱም እንዴ ተነጋገሩ አይደለ እሱ ሚዲያ ላይ ያወጣ የተናገረችውን ይዋደዳሉ፣ በጊዜው ጥሩ ላይ ፍጥሩ ጊዜ አሳልፈዋልና፣ ይህን ያክል መታመም ዘመድ አዝማድ እየሰበሰቡ እንደዚህ ዓይነት ነገር ማድረግ እኔ ብዙም ደስ አላለኝም፣ ያለ አዛር ተግባር ማለት ነው። ለምን ቢያንስ ምንም ቢሆን ክፉ ጊዜ አሳልፈዋል እና እሱ እንደዚህ በሚሆንበት ሰዓት ለእሷ ደግሞ መልካም ስም አይሰጣትም። ያው እየተሰደበች ነው፣ እና ታው ጥሩ አይደለም። አላዛርም ቢሆን በረድበል መታረቃችሁ እንኳን ቢቀር ምንም ቢሆን እስከዛሬ ያሳለፋችሁት ላይፍ አለ። ስለዚህ የእሷን ስም ቢያንስ ለእሷ ብለህ በሷ ምክንያት እንዲሆንኩ ብለህ እንደው የተለያየ ሰው ዘመድ አዝማድ ብዙ ብቻ ግን ብዙ ሰው አይቻለሁ፣ እየሄደ ሲጠይቀው ጓደኛው፣ እናቱም ቢሆን በጣም ነው መወዳቸውን እናቱን፣ በነገራችን ላይ እና ግን ያው እሱ እናት ስላለው እናቱ ጋር ሄዶ ተደበቀ። ሄሉ ግን እስካሁን ድረስ ዝምታዋን ሰብራለች፣ አንድ ጊዜ ይቅርታ ጠይቃለች። ከዛ ወዲህ እንግዲህ ምንም ያለችው ነገር የለም። ብትችሉ ተስማሙ፣ ካልቻላችሁ ደግሞ አልአዛር በቃ ይህን ያክል ሰው አልሞተም። እንትናሷ ተጣላችሁ ማለት በእርግጥ ሄሉዬም ተናግራለች። መጥፎ ቃል ካፋ ወጥተዋል። ግን ደግሞ ያንንም ሚዲያ ላይ አውጥቶ ትም ማለት መልካም አይደለም። ለምን ካሳለፋችሁት ላይፍ አንጻር ማለት ነው። እና ለማንኛውም እግዚአብሔር ሰላም ያምጣላችሁ። እውነት እኔ ሁለቱንም መውዳቸው ነበር። አላዛርም በሄሉ በክፉዋ ጊዜ የነበረ ነው። በክፉዋ ጊዜ በቃ ብቻዋን በነበረችበት ሰዓት አይዞሽ ብሎ ከጎኗ ብዙ ዋጋ ከፍሏል እሷ። እና ያንን በመተሳሰብ ቢያንስ ያሳለፋችሁትን ነገር በማሰብ መልካም ነገር ብትፈጥሩ መልካም ነው ባይ ነኝ። በተረፈ መልካም ልደት ሄሉዬ፣ ወደ ቻናሎች ብትመለሽ ደስ ይለናል። የኛ ኮከብ ማለት ነው፣ ሰንደሪላችን በጣም ምር ብሎባታል።